እኔ ከሌሊቱ አስር ሰዓት ላይ ከስራ ወደ ቤት ስገባ ተነስታ ስትወጣ አይቻታለሁ። ከዛም ወዲያውኑ ድምፅ ሰማንና ከህቴና ከቤተሰቦች ጋር ሆነን ስንወርድ መሬት ላይ በደም ተጨማልቃ አገኘናት ነበር ያለው። እንግዲህ ዛሬ ከቀነኒ አሟሟት ጋር የተያያዙ አንዳንድ መረጃዎች እየወጡ ይገኛሉ። እናም እኛም ያገኘናቸውን መረጃዎች ለእናንተ ለመጋራት መጥተናል። እንግዲህ ከአሟሟቷ ጀርባ የተደበቁ ብዙ እውነታዎች ወደፊት ሊወጡ እንደሚችሉ እናምናለን። ለማንኛውም እኛ ዛሬ ካገኘናቸው መረጃዎች መካከል ለእናንተ ልናጋራችሁ እንወዳለን። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ እጮኛዋ የነበረው አንዷለም ጎሳ በተደጋጋሚ ይደበድባት እንደነበርና በሕይወቷም ደስተኛ እንዳልነበረች የተለያዩ መረጃዎች እየወጡ ይገኛሉ። እስካሁን በአሟሟቷ ዙሪያ ፖሊስ ይህ ነው የሚባል መረጃ አልሰጠም። እስካሁንም ድረስ ምርመራ ላይ እንደሆነ ገልጿል። ድምፃዊ አንዷለም ጎሳም ቢሆን ለጥያቄ ትፈለጋለህ ተብሎ በትላንትና እለት ከሆስፒታል እንደተወሰደ እሱ ብቻ ሳይሆን እህቱም ጭምርናት አብራ የተወሰደችው። እዛው እስር ቤት ውስጥ ምርመራ እየተደረገባቸው እንደሚገኙ ተገልጿል። እንግዲህ ቀነኒ ሞዴልና የማስታወቂያ ባለሙያ እንደመሆኗ የተለያዩ ማስታወቂያዎችን ለተለያዩ ድርጅቶች በመስራት እንዲሁም ደግሞ የፎቶ ሞዴል እንደመሆኗ የተለያዩ የሀገሯን አልባሳቶች በመልበስ ሀገሯን የምታስተዋውቅ ስትታይ ደስተኛና ፍልቅልቅ ነበረች በጣም ቆንጆ ወጣት ነበረች ነገር ግን ከሰባት ወር በፊት በህይወቷ ደስተኛ አለመሆኗን የሚገልጹ የተለያዩ ቴክስቶችን ትዕግስት ከምትባል ጓደኛዋ ጋር ስትላላክ ነበር ቀነኒ ራሷን ለማጥፋት በድንገት አልነበረ የሚወሰነችው ያኔም ከጓደኛዋ ጋር በተጻጻፈችው መልእክት እንደዚህ አይነት ውሳኔን ለመወሰን ጫፍ ላይ እንደደረሰች የሚያሳዩ መልእክቶችን ስትልክላት ነበር በስራዋም ሆነ በህይወቷ ተስፋ እንደቆረጠች የእሷ ነገር እንዳበቃለት እጅግ በጣም እንደመረራትና ከአቅሟ በላይ የከበዳት ነገር እንዳለ ነገር ግን በግልጽ መናገር እንዳልፈለገች ብትነግራትም እሷ ራሷ እንደሚከብዳት ብቻ በአጠቃላይ ተስፋ የሌላት ሰው እንደሆነች እየተሰማት እንዳለ ነበር ስትጽፍላት የነበረው። ጓደኛዋም ተይ ፈጣሪ ያውቃል፣ ይህም ቀን ያልፋል፣ ነገ አልፎ እየተሳሳቅን እናወራዋለን፣ አንቺ ጠንካራ ሴት ነሽ፣ ከቻልሽ ቸርችል ውሰድሽ እነዚህንና የመሳሰሉ ተስፋ መቁረጥ እንደሌለባት የሚገልጹ መልእክቶችን ጓደኛዋ ልካላት ነበር። በተጨማሪም ይህንን መጥፎ ሀሳብ ከአይምሯ ማውጣት እንዳለባት፣ እሷም ቢሆን በአንድ ወቅት የገጠማትን ችግር አብረው እንዳለፉት ጭምር በማስታወስ ነበር ስታጽናናት የነበረው። ለዚህ ነው ቀነኒ ይህንን ውሳኔ ለመወሰን ረዥም ጊዜ ፈጅቶባት እንደነበር ለመግለጽ የደፈር ነው። እንግዲህ በዙሪያችን ብዙ ችግር ውስጥ ያሉ ብዙ ተስፋ የሚያስቆርጡ ሁኔታዎች ውስጥ የገቡ ሰዎች ሊኖሩ ይችላሉ። ለእኛም ቢሆን ይህንን ጉዳይ ሲያማክሩን እንደ ቀልድ ታልፈዋለህ ወይም ታልፈዋለሽ ብሎ ብቻ ከማለፍ ይልቅ በደንብ ስለ ጉዳዩ መወያየትና ራስን እስከ ማጥፋት ድረስ የሚያደርስ ውሳኔ እስከ መወሰን የመፈለግ አዝማሚያ ነገር ካየንባቸው ደግሞ ወደ ሕክምና ተቋም የመውሰድ ልምድን ልናዳብር ይገባል። ችላ ማለት ዋጋ ያስከፍለናል። ምክንያቱም ሰው ከራሱ ጋር ስለዚህ ጉዳይ ረዥም ጊዜ ከተሟገተ በኋላ ነው ከአቅሙ በላይ ሲሆን ሌላን ሰው ለማማከር የሚነሳው። ሰው በድንገት ራሴን ላጠፋ ነው ብሎ የማማከር ድፍረት አይኖረውም። ምክንያቱም ልክ እንዳልሆነ ያውቀዋል። በሰውም ዘንድ በፈጣሪም ዘንድ ልክ ያልሆነ ተግባር መሆኑን ስለሚያውቀው ረዥም ጊዜ ካብሰለሰለውና ከአቅሙ በላይ ከሆነበት ነው ለእኛ ሊያማክረን የሚነሳው። እናም ይህንን መስመር አልፈው ደፍረው ሲነግሩን በተቻለን አቅም እንደ ቀልድ ባንመለከተው ጥሩ ነው። በተጨማሪም ደግሞ ይህ ጉዳይ የአይምሮ ህመም ጭምርም ሊሆን ስለሚችል ወደ ሕክምና ተቋም እንዲሄዱ ብናበረታታቸው ከቻልን ደግሞ እኛው ራሳችን ብንወስዳቸው የተሻለ ነው ለማለት እንወዳለን። ልክ ከጎናችን ከተለዩ በኋላ እንደዚህ ብላ ነበር፣ እንዲህ ብሎ ነበር፣ ወይኔ እንዲህ ባደረግኩለት ከማለትና የተጻጻፍነውንና ያወራነውን ነገር ማህበራዊ ሚዲያ ላይ ከመፖሰት ይልቅ መጀመሪያ ሰከን ብለን ማሰቡ መልካም ነው ባይ ነን። እናም ወደ ዋናው ጉዳያችን ስንመለስ እንግዲህ የአንዷለም ጎሳ ጓደኞች ሲሉ እንደነበረውም ሆነ በተለያዩ ጊዜ ጥንዶቹ በማህበራዊ ሚዲያ ላይ በሚያጋሩት ፎቶ ደስተኛ ይመስሉ ነበር። የተለያዩ ዝግጅቶችን ሲያዘጋጁ፣ ከጓደኞቻቸው ጋር ተሰባስበው የተለያዩ ኢቨንቶችን ሲያከብሩ የሚያሳዩ ቪዲዮችን ሲያጋሩን እጅግ ሰላማዊ ህይወት የሚኖሩ እንጂ መጨረሻው ወደዚህ ነገር የሚያመራ ግንኙነት ያላቸው አይመስልም ነበር። አንዷለም ጎሳ እንግዲህ ስለደረሰው አደጋና በሰዓቱ ስለነበረው ሁኔታ ሲገልጽ እንዲህ ነበር ያለው። እኔ ከሌሊቱ አስር ሰዓት ላይ ከስራ ወደ ቤት ስገባ ተነስታ ስትወጣ አይቻታለሁ። ከዛም ወዲያውኑ ድምፅ ሰማንና ከእህቴና ከቤተሰቦች ጋር ሆነን ስንወርድ መሬት ላይ በደም ተጨማልቃ አገኘናት። ነበር ያለው ይቺ ወጣት ቅዳሜ ልደቷን ልታከብር በማሰብ መጋቢት 1 2017 ዓ ም ፎቶ ቤት ሄዳ ከ10 ሰዓት ጀምሮ እስከ ምሽቱ አንድ ሰዓት ድረስ ፎቶ ስትነሳ የነበረች ልጅ ነበረች። እንግዲህ ከዛ በኋላ ነው ለሊት ተነስታ ራሷን ከአምስተኛ ፎቅ ላይ ከሰከሰች የተባለው። እንግዲህ ጉዳዩን ፖሊስ እያጣራው ይገኛል። ነገር ግን እስኪ አንድ ሰው ለዚያውም የወደፊት የትዳር አጋራችን የምንለው ሰው፣ አብሮን እየኖረ ያለ ሰው በዛ ለሊት በር ከፍቶ ሲወጣ ወዴት ልትሄድ ነው አይባልም። ሌላው ቢቀር ተነስቶ አይታይም። ያው ማለት የሆነ ቁርሾ በመሀከላቸው ከሌለ በስተቀር በዛ ውድቅት ተነስታ ስትወጣ ቢያንስ ሊከተላት ይገባ ነበር። እንግዲህ በቀነኒ አሟሟት ውስጥ ልንረዳ የሚገባው ችላ ማለት ዋጋ እንደሚያስከፍል ነው። እንደተገለጸው በተደጋጋሚ ይደበድባት ከነበረና፣ በኑሮዋም ደስተኛ ካልሆነች፣ በዛ ላይ ደግሞ እርጉዝ ከነበረች ከዚህ የተሻለ አማራጭ መወሰን ትችል ነበር። እንግዲህ እንደሚታወቀው የታዋቂ ሚስት መሆን ቀላል ነገር አይደለም። ለዚያውም ሙዚቀኛ፣ የተለያዩ ክለብ ውስጥ የሚሰራ ሰው ሊያመሽ ይችላል። ከስራ ሁኔታው አንጻር ሊያድርም ይችላል። የተለያዩ አድናቂዎች ሊኖሩት ይችላሉ። ከላይ እንደገለጽኩት በምሽት ክለብ ውስጥ መስራት ቀላል ነገር አይደለም። እንኳን መጠጥና ገንዘብ ተጨምሮበት፣ እንዲሁም ፈተና የበዛበት ጊዜ ነውና የእንደዚህ አይነት ሙያ ውስጥ ያሉ ሰዎች ሚስት ወይም ባል ለመሆን ከማሰባችን በፊት በሚገባ እራሳችንን ልናዘጋጅ ይገባል ለማለት እንወዳለን። በነገራችን ላይ እንደዚህ አይነት ተስፋ የሚያስቆርጡ አብሮ ለመቀጠል የሚያዳግቱ ነገሮች ሲያጋጥሙን በተቻለን አቅም ከዛ አካባቢ ገለል ማለት እስከ መጨረሻውም እንኳን ባይሆን ለትንሽ ጊዜም ቢሆን ከዛ ሁኔታ ወይም ከሚረብሸን ሁኔታ ገለል ማለት የተሻለ አማራጭ ነው። ቀነኒ ራሷንና በማኅፀኗ የያዘችውን ልጅ በመግደሏ ያተረፈችው አንድም ነገር የለም። ለቤተሰቦቿ ጸጸትን፣ እንዲሁም የቁሞትን ያወረሰችው ለራሳቸው ሳይበሉ እኛን እያበሉ ለራሳቸው ሳይለብሱ እኛን እያለበሱ፣ ለራሳቸው ሳይማሩ እኛን እያስተማሩ፣ ብዙ መስዋዕትነትን ከፍለው እዚህ ያደረሱን እጅግ ብዙ ዋጋ የከፈሉልን ቤተሰቦች እያሉን፣ በማይረባ ነገር ነገ ሲቀር ሊቀር ለሚችል ነገር ምናልባትም ያ ሰው ለእኛ የማይገባን ሰው ሊሆን ይችላል። ከዚህ በኋላ በእኛ ህይወት ውስጥ የተሻለ ሰው ሊመጣ እንደሚችል ማሰብ ተስኖን፣ የቤተሰቦቻችንን ዋጋ የከፈሉልንን መስዋዕትነት ገደል ከተን ጥቂት ወራትና ወይም ከዛ በዘለለ አመት ለምናውቀው ሰው ብለን ፈጣሪያችንን አንተ በእኔ ላይ ስልጣን የለህም ብለን ደፍረን ራሳችንን ለማጥፋት እንነሳለን። ነገር ግን ቀነኒ ትንሽ ደቂቃ ወስዳ እንደዛ የምትወደውን አባቷን እንደዛ የምትሳሳላትን እናቷን ማሰብ ብትችል ይህንን ውሳኔ ከመወሰን ትቆጠብ ነበር። እንግዲህ ከቀነኒ ህልፈት በኋላ በእሷ ዙሪያ የተሰጡ አንዳንድ ኮመንቶችን ለማየት ሞክሬ ነበር እናም እጅግ በጣም የሚያስደነግጥና ልብ የሚሰብሩ የተለያዩ ኮመንቶችን ለማንበብ ችያለሁ። በጣም ወጣት የሆኑ ብዙ ተስፋ አላቸው ብለን የምናስባቸው ነገ የተሻለ ቦታ ይደርሳሉ ብለን የምናስባቸው ሰዎች ከእሷ ሞት ዙሪያ ጋር በተያያዘ ከስር ገብተው ሲሰጡ የነበሩት ኮመንት ግን በጣም የሚዘገንን ነበር። እኔም ማስቤ ነበር ለጥቂት ቀደምሽን፣ ጀግናነሽ የመሳሰሉ በጣም የሚያስደነግጡ ማለት ወጣቱ ወዴት እየሄደ ነው የሚያስብሉ የተለያዩ ኮመንቶች ናቸው እየተሰጡ ያሉት። በተቻላችሁ አቅም ወጣቶች እባካችሁ እንደዚህ አይነት ውሳኔ ከመወሰናችሁ በፊት እዚህ ደረጃ እንድንደርስ ዋጋ የከፈሉልን ሰዎች እናስባቸው። ዋጋ የከፈሉልን ቤተሰቦች እናስባቸው። ቀነኒ ዛሬ ሞታለች፣ አልፋለች። ነገር ግን ቤተሰቦቿ ዕድሜ ዘመናቸውን የቁም ሞት ነው የሚሞቱት። እድሜ ዘመናቸውን እሷን እያሰቡ ነው እያለቀሱ የሚኖሩት። ከዚህ በኋላ የሚኖሩት ህይወት አይደለም። ስለዚህ ወደ ራሳችን መለስ ብለን እናስብ። እንደዚህ አይነት ውሳኔ ከመወሰናችን በፊት ቤተሰቦቻችንን እናስብ። ዋጋ የከፈሉልንን፣ ዛሬ እዚህ እንድንደርስ ብዙ ብዙ ብዙ መስዋዕትነት የከፈሉትን ቤተሰቦቻችን እናስባቸው። ሌላው ቢቀር ምክንያቱም ሰው በህይወታችን ይመጣል ይሄዳል። እኛ የተፈጠርንበት ዓላማ አለን። እግዚአብሔር እኛን ወደ ምድር ያመጣበት እንድንኖር የፈቀደበት ዓላማ አለን። እኛ ራሳችንን ለማጥፋት መብት የለንም፣ የራሳችን አይደለንም። እባካችሁ በተቻላችሁ መጠን ወጣቶች ይህን ነገር አስቡበት። በተቻላችሁ አቅም በምታ በምትከተሉት ሃይማኖት ታመኑ የተቋሙ አባል ለመሆን ብቻ ሳይሆን የእውነት ስለ እውነት ስለ እምነታችን ስለ ሃይማኖታችን አውቀን ተረድተን ተገንዝበን በጨነቀን ጊዜ ሮጠን ሄደን እንደዚህ አይነት ስሜቶች በሚሰሙን ጊዜ ራሳችንን ለማጥፋት ከመወሰናችን በፊት ከፈጣሪያችን ጋር እናውራ። ብዙ ተስፋ የሚያስቆርጡ ብዙ በዙሪያችን የሚያስጨንቁን ነገሮች ሊኖሩ ይችላሉ። ነገር ግን ያለ ልክ ልንፈተን አንችልም። ያለ አቅማችን አይፈትነንም ፈጣሪ ከማንምና ከምንም በላይ ይወደናል። ከቤተሰቦቻችን፣ ከጓደኞቻችን ባሎቻችንን ብለን ከምናስባቸው ሰዎች ወይም ፍቅረኞቻችን ናቸው ብለን ከምናስባቸው ሰዎች በላይ በቃ በጣም ይወዱናል ብለን የምናስባቸው ሰዎች አሉ አይደል? በቃ ከነሱ በላይ ፈጣሪ ይወደናል። ስለዚህ በተቻለን አቅም ባለንበት ሃይማኖት ውስጥ ጠንካራ ሆነን ለፈጣሪያችን ቀርበን፣ በተለይ እንደዚህ አይነት ነገር በሚሰማን ሰዓት ለፈጣሪያችን ቀርበን እራሳችንን ከእንደዚህ አይነት ውሳኔ ማራቅ አለብን ለማለት እንወዳለን። ቸር ያሰማን። ኢትዮጵያዊ